ቀጭን ፍቅር ተከታታይ የሬዲዮ ድራማ። ባለፈው ሳምንት ጣሰው አዳምና ጣፋጭ ገድሉ በድንገት በመጥፋቱ በድንጋጤ ተውጠው ነበር። ከዚያም አልፎ በፖሊስ ጣቢያና በየሆስፒታሉ አስክሬኑን ሲያስሱ ሰንብተዋል። እስካሁን ድምፁ ያልተሰማው ገድሉ ጉዳይና ሌላው ታሪክ ከምን ደርሶ ይሆን? ፍቅር ተከታታይ የሬዲዮ ድራማ ክፍል 19 አሁን ይቀጥላል። ደራሲ ተስፋ ይሽመልስ። ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ሜሮን ጌትነት፣ ዮናስ ጌታቸውና ሳምራዊት በድሉ። ቀጭን ፍቅር ወይ ጣጣ፣ ረገዱ የት ገባ ይባላል። ነው የኔ ጌታ፣ የሰርጋችን ቀን ከሶስት ወር መርዘም የለበትም። ዛሬም ቢሆን ደስ ይለኛል፣ የኔ ውድ። በቃ እሽ። ለወንድም ጋር ሽ ልንገረው እስቲ፣ የዚያ የገድሉ መኖር ወይ መሞት ቁርጡ ይለይለት እኮ ብዬ ነው። እሱ ቢኖርም ቢሞትም የሰርጋችን ቀን አይቀርም። ነገሩም ማለት እንጂ ሱማ አይቀርም። ሳምሬ፣ የኔ ማር ውይ ማሪ በጣሴ ሞት፣ እነዚህ ደግሞ የምወደውን ማር ሊያስጠሉኝ ነው እንዴ! አሁን እኔ ማር ሲባል መልሶ ወየ ማሬ ይባላል። በገድሉ መጥፋት ተጨንቃል አይደል? በጣም ፖሊስ ጣቢያ ያስመዘግብን፣ በየሆስፒታሉ አስክሬን ክፍል ሁሉ ፈለግ ነው። እናቱን ደውለን ጠየቅን፣ ግን ገድሉ የለም። አዳም አዳም፣ ምን ፈለግ የረሳኸው አለ? በየኤፍኤም ጣቢያዎች ያፋልጉኝ ማስታወቂያ አስነግረናል። እኛ የምናወራውን ተለጥፈህ እያዳምጥክ ነዋ። እኔ ጣሴ ስራም አላጣሁም። አቤት ወደኛ ነገር ነህ መቼም። እሺ የእኔ ማር ቆይ በነፃነት ማውራት አንችልም። እንደ ይዴ ለምን ትከታተለናለህ? ዋ ጣሴ ይሙት፣ ዋ እንደ ገርሉ ብን ብዬ ጠፋላለሁ። እልም ጥርግ ጭልጥ ወዘተ በል እልም ጥርግ ጭልጥናለሁ ወዘተ። ግን ይከብደኛል አዳም ለካ ለካገርሉ እኔ ላይ እንዲነሳ የምታደርገው አንተ ነህ። ሳምሪ ጣሰውን ንቀተው። ይልቅ ስለ ሰርጋችን ቀን እንጨዋወት። በባክሽ ባባዬ እሸቱ ሞት ያወራነውን ሁሉ ሰምቷል እኮ እምም ያለ ወሬኛ እኮ ነው። ወሬ ሞቱ ሳምሪ። ወይ ጣሴ ጣፋጭ የሰመር ክላስ አለኝ ብላ አልመጣችም። አያሳዝንም? አይዞህ አቡትዬ ትመጣለች። የትመጣለች እሺ እሺ አይስክሬም ቸኮላት ይዛል ትመጣለች። እሺ አቤቴ፣ አባዬ እሸቱ ይሙት፣ ትገርማላችሁ። ቁርስ ግን ጥያችሁ ልበላ ነው። ወሬውን ተወው እና እስኪ ገድሉ የእጅ ስልክ ላይ ሞክር። ጥሪ እንደማይቀበል እያወቅኩ ምን አደከመኝ? አየሹ ሳምሪ፣ አየሹ ጓደኛ የሚለው ገድሉ ስልክ ላይ ለመደወል እንኳን ሲታክት እሱን ትቶ ለምን አንተ አትሞክርም? ይሄን ጌታ፣ ስልኩን አቀብኝ። ረስተሃል አዳም። ምኑን ስልኩን አቀብኝ፣ የእኔ ውድ ትላለህ ብዬ ስጠብቅ አንተ ሰው ዛሬ ከኔ ላይ ምን አለህ እንዴ? እኔ እኮ ርዕሰ መምህር አዳም ነኝ። ጣሴ ይሙት ምን ታመጣለህ? ግፋ ቢል ፈቃድ ስጠይቅህ መከልከል ነው። እንካ ሞባይልን እንደውልለት። እሺ አሁን ከበሬ ጋር ዞር በልልኝ የእኔ ጌታ። መልስ አትስጠው ጠራ። የግሉ ስልክ ጠራ ጣሴ ጠራ። እውነት ጠራ። ይሄው አውቆ ራሱን ደብቆ ነው አላልኩ። እስቲ አሁን ብንጨነቅ ምን ይጠቀማል። ማጅራት መቼ አንገቱን ብሎ ስልኩን ወስዶበት ይሆናል። ለዚያ ለተፋፋቀና ለተላላጠ ስልክ ማጅራት መቼ አይመጣም። በጣሴ ሞት፣ በህይወት ካለ መቼም ተአምር ነው። ተነስ ተነስ፣ ካልጋችህ ላይ ተነስ። ወይ ይቅርታ፣ በጣሴ ሞት ይቅርታ ሳታስፈቅድ መኝታ ቤታችን ከፍተህ መግባትህ ሳያንስ አልጋችን ላይ ጉብ ትላለህ። እንደገና ይቅርታ አልኩ እኮ በጣሴ ሞት። እሺ አሁን የት ነው ያለው? ስድስት ቀን ሙሉ አድራሻውን ከእኛ ደብቆ ይጠፋል ብዬ አላስብም። ይጠፋል ገድሉ፣ ልብ እኮ ገደል ነው ገደል። እሱ ብቻ በህይወት ይገኝልኝ። እስቲ ባንተ ስልክ ሞክርለት። አይ ገድሉ በህይወት የለም። በበኩሌ እርሜን አውጥቻለሁ

መኪናው ከሰው ብሶ ጎዳናው ሞልቶ ሲጋፋ ለመጋጨቱ አልማዝ ምን ምጣለሽ? ለኔ ቅቅል ሽሮ ከቃሪያ ጋር ታዲያ የሚያቃጥል ቃሪያ ይሁን። ሞኝ አልፈልግም። ኦሎርድ ኦሎርድ ለኔና ለአዳም ምርቃት ድንኳን ጥለሽ ጋበሽን ጊዜ የበላሁት ክትፎ ሳበል አንተ እጅ አመዳፋሽ ሆነ አዳም ተምሮ ቢያልፍለት ያሳልፍልኛል በጋራ ሰርተን እናድጋለን ብዬ ማስተምረው ካዳኝ አንቺን ጥሎ ሌላ ሴት ሊያገባ ሲል ምድድ እኮ ብሎ ነው። ስንትና ስንት ኪሎ ሜትር አቋርጬ ለነግርሽ የመጣሁት አድራሻውን ደብቆኝ ከጠፋ ድፍን ሁለት ዓመቱ። ሳበላንት ተውኝ። ይህ ምናምንቴ ያጡሌው መድኃኔዓለም ይጫወትበት ይጫወትበት ይጫወትበት። አልምዬ ልጅቷ በመድኃኒት ይዛው ነው እንጂ እኮ ጓደኛ ቃላባይ አልነበረም። ከቃላባይም ቃላባይ ደረቴ ላይ እያለቀሰ? አልሚ ውለታሽን ከፍያ እጨርሰው ይሆን? እድሜ ልኬም ባፈቅርሽ ይበቃሽ ይሆን? ብሎን ይሻለተ ሳበለም አልሚዬ፣ አደራሽን ሁለታችን መገናኘታችን እንዳይታወቅሽ። አንተ እኔ አልማዝ እኮ ነኝ፣ አዳም መሰልኩ? ቃሌን እጠብቃለሁ። እሺ፣ እሺ፣ እሺ፣ አምንሻለሁ አልሚዬ። እኔ የምልሽ መጨረሻ በምን ተለያየናልሽ? ስንቴ ልንገርህ፣ አንተ ደግሞ አዎ እኔ ይቅርታ አልሚዬ፣ እንደው ሁሌ በሰማሁት ቁጥር አዲስ ስለሚሆንብኝ እኮ ነው። አስተምሬ በድግሪ እንዳስመረቅኩት እዛው ሀገር ቤት ማስተማር ቀጠለ። እሺ እባክሽ ነግር፣ ያለው እኮ አንተው። ኦ ሎርድ፣ ኦ ሎርድ፣ ኦ እንደው ያዳም ክደት ቢሰሙት ቢሰሙት ሁሌም እኮ አዲስ ነው አልሚዬ። አቢ አቢ አንድ አመት ያክል እንዳስተማረ ፈረንጅ ሀገር ነጻ የትምህርት እድል አገኘ ብሎ አልቅሶ አረዳኝ። ያን ሰሙን በር ዘቅተን ስንላቀስ ከረምን። ለካሱ እየሰራልኝ ነበር። ሰበል አንተ እንዴ እንዴ እንዴ ረቆ ያን ይሄ እስካሁን እዚህ ሀገር እንዳለ አላውቅም። እንዳትይም ብቻ አንድ ጊዜ ለሕክምና የመጣ ጓደኛው አዳምና አየሁት ቢለኝ ከዛሬ ነገ ይመጣል ወይ ደጅ ደጁም ባይ ቀልጦ ቀረ። እይ ከሲ አርጉ ያኔ ነው እንዳታልለኝ የጠረጠርኩት። ከዛ በኋላ ገንዘቤን እስካራግፍ ድረስ አስር ጊዜ አላነሰ አዲስ አበባ ተመልሼ ፈለግኩት አስፈለግኩት። አይ አያዳም አያዳም አያዳም ስታስተምር ስታስፈልግ ገንዘቧ ቢያልቅ ምን ትጠቀማለህ? ነፍሳይ ማርመች ማለት ሰራልኝ፣ ቀን መውጫው አደረገኝ። ሳበላንተ ይርጉ፣ ይልቅ አሁን ምሳችን እንብላ። እኔ ወደ ቤት ሄዳለሁ፣ አንቺ አንቺ ትንሽ ቆይተሽ በሰጦሽ አድራሻ ከች ትያለሽ። እሺ፣ ከች ነው እንጂ። አዎ፣ አዎ ልጅቷን ፊትለፊት ካገኘሻት መጣላት፣ የመጨቃጨቅ፣ መከራከር የለም።

ሳበል አንተ እንደ ውድማ ላይ ጤፍ ባለ አመት ነው። እኔ አልማጽ አይደለሁም። አዎ እውነት ነው። ምልሻ አልምዬ እንዳው በእጅሽ በልቻለሁ፣ ቤትሽም ተስተናግጃለሁ። ከአንቺ ጋር ያለውን ጋብቻ በሕጋዊ መንገድ ሳያፈርስ ሌላ ሴት ሲያገባ እያየሁ ዝም ብል እኮ ኃጢአት ነው ብዬ ነው የፈለግኩሽ እኮ። አልምዬ እንዲ ውለታ ረሳ ሰው አይደለሁም አልኩ። ረ ምግብ እኮ ዘገየ ማነ በአዳም ብስጭት ምግብ ቤት የቀዝቅዙ ሀዘንና ኪሳራ ተሸክሜ የስብሰለሰል ከተፋልክልኝ። አይ ግድ የለም አልምዬ፣ ይህ የፈጣሪ ስራ ነው። እኔ አታመስግኝ ፈጣሪ ነው ያነሳሳኝ። የፈጣሪ ስራ ትላለህ። ደወል አዳም፣ ደወል ስጠኝ። መሀል ልበለው። ሁለታችን እንደተገናኘ ማወቅ የለበትም። ማልኩሽ እኳልን። ግድ የለም አገኘ የለ ሄሎ አዋ አዳምዬ፣ አሁን ሻል እያለኝ ነው። አልማዝ መታልህለች በለው። በየፖሊስ ጣቢያው፣ በየአስክሬን ቤቱ፣ በየሆስፒታሉ አንከራተን ጭራሽ ተሾፋለህ። እሺ፣ እሺ፣ በቃ አላሸፍም። ጣሴ፣ እየመጣው ነው ይኸውልህ ጣሴ እንትን እኮ ነው የጅቡቲ መስመር ቦቴ የሚነዳው ሾፌር ወንድሜ ድንገት ተገልብጦ ድረስ ተብዬ ነው። ጣሴ እ እኔን እሱን ማን አስቦታል? አስክሬን ቤት ሳይቀር እንፈልግህ አንተ ሌላ ቦታ ኖረህ እንዴ? አስክሬን ቤት ነው የምንሰራለው። ሳም አዳምና እኔ እየጠበቅን ነው። አጅሬው ቤት ነው ያለው፣ ከእጮኛው ጋር ነው ያለው አሉ እንዳየዋት በጥርሴ? በጥፍር ዝልዝል ለምን ማደረ? ኦሎርድ ኦሎርድ አራን እንደዚህ አይደለም እንዴ ነገርኩሽኩ? የሰጠውሽ መመሪያ ሁሉ ማስብዩ ባክሻልሚ። በዝምታ በጸጥታ አዳምን ማሸማቀቅ ያልከው ነው? አዎ አልሚዬ፣ ደግሞ አዲስ አበባ የኮንዲሚኒየም ቤት ኑሮ ጮሆ ለመጨቃጨቅ አይመች። ግደለም እንዴት እንደምሳራለት አሳይሃል። አራ ምግቡ ኮዘገ። አረባክ ማን ለክ ምሽት 12 ሰዓት ሲል ከጭላለሁ ኦ ሎርድ ኦ ሎርድ አዳም መቼም ይታየኛል፣ በድንጋጤ ጨው ሆኖ ሲደርቅ። ወይኔ አልማስ፣ የእኔ ማር አንቺን ሳገኝ ነው ፊት የሚበራ እንዳላለኝ አሁን ሲያየኝ ጨው ሆኖ ይድረቅ። በነገራችን ላይ አልምዬ፣ ለአዳም ማለት ያለብሽ እንዳትረሽሽ። አዎ ያለያየን ይሄ ገድሉ የሚባል ጓደኛ ነው። አንተማ ታፈቅረኛለህ ብለሽ እኔ ሙልጭ ማድረግ ነው ለእኔ ተወው ስልህ ብቻ ያጡ ሌው መድሃኔ አለም ያንተን ውለታ ለመክፈል ያለው ኧረ ተይ ተይ አልሚዬ ይሄ እንዴ ኧረ እንደዚህ አይባልም ከውለታ አትቆጠርም እንዴ ምግብ ቤቱን ቀና አድርጋ ያዘችው በልጅነት የወለድኳት አንድያ ልጄን አይተሃታል አይደል በጣም በጣም እንጂ ጸባይዋስ ብትይ አልሚ ወርቅ እኮ ልጅ ናት ወርቅ ወደድካት አዎ እንዴ እንደዛ አስተናግዳኝ ባልወዳት ነው የሚገርም የሚገርመው እኮ እንዴ አይዞህ አይዞህ አንተንማ ቤተሰብ ነው ማደርግ እ እ እንዴት ማለት አለ። እንዴት ማለቱን ተወው እባክህ። እንዴት ቆይቶ ይገባሃል። ኦሎ ምን ማለት ነው ደግሞ? ያለ ቀናተኛ እኮ ነው ቀንድስ ያበቅል። በቀናት የሚቃጠል እንግዲህ፣ ሜዳውም ያው ፈረሱም ያው እንዳሻሽ እንዳሻሻርያሉ አዳምን አውቀዋለሁ። እንዴት እጄ እንደማስገባው አሳይሃለሁ። ያርግልሽ ያርግልሽ፣ አልሚ ከእሱ ጋር ለፍተሽ ለፍተሽ ቀን ሲወጣለት ዳምፕ ሲያደርግሽ ዝም ማለት የለብሽም። ሲያደርግሽ እንትን እንትን እንደ ምናምን ሲጠልሽ ለማለት ነው። አሁንም አምሽጉ ተገኘ። ከዚህ በኋላ አዳው ገብስ ነው ሳበላንተ አንተ ገቡ፣ ገቡ። አሴ ወንድሜ፣ ወንድምህ አይደለው? ወንድምህ አይደለው እንዴ? ቆቆቆ አሴ ይሙት ወንድምህ አይደለው እንዴ? ቆንጂ ጣሴ እንዴ፣ ተረዳኝ ተረዳኝ እንጂ። ቆይ እንዴ፣ ተረዳኛ አንድ ቦታ ድፍት ብሎ ቀርቷል ብለን እንደዚህ ስንከራተት አናሳዝንህም እንዴ? አንተ ምን ማለት ነው አንተ። እንዴ፣ ለምንድን ነው ይሄ ድፍት ምለው? አስበው እስቲ፣ እኔ ምንም ሳልናገር ስልኬን ዘግቼ ብጠፋ ሆዴ ሺ ብሎ ትቀመጣል አዎ ይቅርታ ለነገሩ ቢያንስ ለአንተ መንገድ ነበረብኝ ጓደኛ ብሆን ነበረ በቃ ጣሴ ይቅርታ በቃ በየአስክሬን ክፍሉ ስዞር በድንጋቴ ጸጥ ብልኖሩስ በጣሴ ሞት እንዴ እውነት ነው እንዴ ጣሴ አስክሬን ክፍል ፈለጋችሁኝ ዳግማዊ ሚኒሊክ ሆስፒታል ቀረን ጥቁር አንበሳ አሰስን እንጂ እንዴ ቆይኔ ለምን እሞታለሁ ኧረ በጣሴ ሞት አስከሬን ክፍል ያየናቸው ሰዎችስ ለምን ይሞታሉ? ቀናቸው ስለሆነ የሚለው የሚያስማማ መልስ ነው። አንተስ ቀን ሆኖ ቢሆን ኖሮ ገድሉ። አዳም አይደል፣ እንደዚህ የሚያማርትብኝ ጣሴ ይሙት፣ አጥፍታል። ግጥም አድርገ ተሳስታ፣ በቃ አንተን ይቅርታ ጠየኳል። እንዴ ጣሴ ጣፋጭ ራሷ ገድሉ ሞት ሆኖ ብላ ያለቀሰችው ለቅሶ ቢገደብ፣ ጣሴ ይሙት አምስት ሜጋዋት ኤሌክትሪክ ያመነጭ ነው። አንተ ረተዋ ታጋነ ጣሴ እንዴ እሺ አራት ሜጋዋት እንጂ አንተ አራት ሜጋዋት እኮ እሺ በቃ ሶስት ሜጋዋት ውይ አጨቀጨቀለች ኦሎርድ ኦሎርድ አዚ መቼም ነገር ኢሊቤት ካላደረግክ ደስ አይልም ኢሊቤት አላደረግኩ የጣፋጭዬ እንባ ቢገደብ ቢያንስ አንድ ሜጋዋት ኤሌክትሪክ ያመነች እንዴ ኧረ ቆይ እሷ ደግሞ ለምን አለቀሰች በጣሴ ሞት ጣፋጭ የኔ ፍቅረኛ ናት አንተ ደግሞ የእኔ ጓደኛ ነህ። የፍቅረኛዋ ጓደኛ ሞተ ሲባል ዝም የምትል ይመስልሃል? ኦሎርድ ኦሎርድ፣ ሰበር ዜና! ጣፋጭ ፍቅረኛ ሆነች እንዴ? ገርሉ ደግሞ እዚያው ጠፍተ ብትቀር ይሻለን። ኦሎርድ፣ ከርመና አል ነው። ጣሴ ይሙት፣ እያወቅህ እንደ አዲስ ስትሆን የባሰ ታናድደኛለህ። በቤተሰብ ችግር ምክንያት መሄዴን ቢያንስ ለአንተ ደውዬ ማሳወቅ ነበረብኝ። በቃ ይቅርታ እኮ አልኩህ፣ ይቅርታ ብያለሁ። አለ እንዴ ጣሴ። ገርሉ ግን ድብቅ ሳትሆን አትቀር ጣሴ ከዚህ በላይ አትናገረኝ አንተ ስለ እኔ መጥፎ ነገር ስትናገር ማዳመጥ አልችልም እንደዚህ አሳምንህ ወንድሜ ስልህ ጣሴ ይሙት ከባድ ሰው ነህ እንደ ጣሴ አጥፍቻለሁ ከማለት ውጪ እሺ ምን ልበል ጣሴ ይሙት ከዚህ በኋላ ሳትናገር ብትጠፋ ግን ይቅርታ አላደርግልህ እሺ እሺ ይቅር ስላልከኝ አመሰግናለሁ ጣሴ እኔ የምልህ ጣሴ አጀር አዳም መኝታ ቤቷ አለ እንዴ? ከሳምሪ ጋር ወጥቷል። የሰርጋቸው ቀን ደስታችንን እንዴት እንደምገልጸው አቤት፣ አቤት፣ አቤት። ሚዜዎቹ መሆናችን ተረሳ እንዴ? ኦ ሎርድ፣ ኦ ሎርድ! እንዴ ለካ ሚዜዎች ነን ወይ ገርሉ፣ ጭካኔ ድንገት እልም። ወይ፣ ወይ፣ ወይ! ጣሴ ደሞ አንተ ጭቅጭቅ ትተህ እንደ ድሮ አውራኝ እንጂ። ሀይሹ፣ ሳምሪ ማን ነው ደህና መጣህ፣ ገድሉ። ደህና መጥቻለሁ አዳም። ዐይንህም በጨው ታጥበህ መጣህ። ኧረ ኧረ፣ እኔ በጨው አልታጠብኩም በሳሙናና በውሃ ነው። ይህ ነበር የናፈቀኝ። አጅሬው ገድሉ ከመምጣቱ ጭቅጭቁ ተጧጧፈላችሁ ትለኝ ጣሴ ይሙት። ቆይ ያንን ሁሉ ነገር አድርጎን አሁንም ከእሱ ጋር ትተባበራለህ? ጣሴ አልቅሶ ይቅርታ ጠየቀኝ እኮ በበኩሌ ይቅርታ አላደርግልንም። እኔም ይቅርታ አልጠየቁም። የእኔ ፍቅር ወይዬ፣ ሳምሪ እንደ ጣሰው አንተን አይደለም እኔን ነው። የእኔ ፍቅር ብላ የጠራች ውይ፣ የሆንኩ ቅጭቅጭ ያልኩኝ ፍጡር ተብዬ ስለማላቅ እኮ ነው። ጓጓ። ቆይ ምን አለበት ሳምሪ ጣሴ የእኔ ፍቅር ብላ ብጠራው? የሳምሪ ፍቅር እኔ ነኝ። ከእኔ ውጭ የእኔ ፍቅር ብላ የምጠራው የለማ። አታደርገውማ አዳም። የእኔ ጌታ፣ አሁንም ወይዬ በላታ። የሳምሪ ጌታ አንተና፣ ከአንተ ውጭ የእኔ ጌታ ብላ የምጠራው የላትማ አታደርገውማ ይሁንክ። ሙልጭ ያልክ ሙላጫ ሙልጭ ልጭ ገርሉ ቢራ ልጋብዝህ ላይ ነበር እባክ ሙጣ። በጣሴ ሞት በደስታ ጋብዛለዋ። አይጋብዝህማ ቀብቃባ ነዋ። አደርገውማ ና በጣሴ ሞት አዳም ነዋ። ምን አለበት ያ ሰውዬ አንተ በወንክ ኖሮ። የትኛው ሰውዬ ዳግማ? ምን ልክ ያገኘ ነው። አስክሬ ነው። ተው፣ ተው፣ አዳም ተው። ጠላትን ቋንጣ ፍርፍር ውስጥ እንዳለ እንቁላል ሸፈን ብታደርገው አይሻልም? አይባልም ጠላትነትን ቋንጣ ፍርፍር ውስጥ ባለ እንቁላል መመሰል ነውር ነው። ተዋክ፣ ታዲያ እንዴት ይሆን የሚባለው? በማር የተሸፈነው እሬትነትህ ግሃድ ወጣ። በምርቃት የተሸፈነው መርገምት ታወቀ

በሉ መልካም የፍቅር ጊዜ አሜን። አዳምዬ አይዞ፣ በፍቅራችን እናሸንፋቸዋለን። ዛምሪ አይነውጣ አደረግሽኝ እኮ ነገዱን። ማሸነፍ የሚቻለው በፍቅር ብቻ ነው። እንዴ! የማይታመን ነው። ምን ሆነሃል? የማይታመን ጭራሽ፣ እውነት ሊሆን የማይችል ይ ቆይ፣ በመስኮት በኩል ማንን ነው የምታየው? ገባኝ

ገሉ ምን አደረገብኝ? ባየሸቱ ሞትሽ እና መኝታ ቤት እንግባ፣ ነው አንኳ። ቤቶች ደህና አላችሁ? ደህና ዋሉ። ይሄን ማን ቤት ነው? ልጅት አያውቋቸውም? ሳባያንቺ በደንብ አውቃቸዋለሁ። ተሳስተዋል። አዳም ገድሉ እና ጣሶ የሚባሉ የአስተማሪዎች ቤት ነው። እሱ ጀርባውን የሰጠኝ ታናሽ ወንድም አዳምም አይደል? ታናሽ ወንድሜ የእናት ያባቴ ልጅ ታናሽ ያዳም፣ ጀርባህን አትስጠኝ፣ ናሳሚኝ ውይ ደናኑት ያዳምህት አልማዝ ባላለሁ ናይ ሳሚኝ፣ አትፍሪኝ እንኳን ደህና መጡ። ምን ልትሰሪ መጣሽ? ና በቅድሚያ ሳምኝ። አዳሚ አላደርገውም፣ አልሞክረውም። አሁን ውጪልኝ፣ ሂጂልኝ፣ ጥፊልኝ፣ ውልቅ በይልኝ። ታገር አቋርጬ የመጣሁት ናፍቀህ ይመስሎኝ። እንዴ አዳም እረ ቁጭ በሉት። እያልማዝ ቁጭ በሉ። ታናሽ ናፍቆኛል። ሳማት በይው። ና ሳሟቸው። አዳም ሳሟቸው እያልኩ እኮ ነው ተጣልተን ነው የተለያየ ነው። አይኗን ማየት አልፈልግም። ሳበል አንተ የቤተሰብ ጥሌ ስጋ ትል ሲባል አልሰማህም? ፖሊስ ሳልጠራ በመጣሽበት እግርሽ ውልቅ በይልኝ። ሰማሽልኝ? ቆንጅት ሰማሽ? አይዘኑበት እያልማዝ፣ ጓደኞቹ ትንሽ አበሳጭ ተውተውተው ነው። ናፍቆት አለብኝ፣ ናሳመኝ። ጥላቻ አለብኝ። ሂጂ፣ ውጪልኝ። ዘመዶችህን እንዳታቀርብ ብለሽዋል። እንደው ቤት ኧረ፣ እንደዚህ አይነት ጸባይ እንኳን የለውም። እባኮን አይቀይሙት ለመሆኑ አንቺ ምን ሆነሽ? እጮኛው ነኝ። ያው በቅርቡ ለመጋባት ሁሉን ነገር ጨርሰናል። እኔ በድጋሚ ሳሚኛ። እሺ፣ እኮ ከኛ ከቤተሰቡ ተደብቆ ሊሞሸር። አንተ በእኛ በቤተሰቦች ሰቦች ታፍራለህ እንዴ? አዎ። ሳበል አንተ ለምን በል፣ አሁን እየረበሽኝ ነው። በጉልበትሽ አምላክ ውጪ ልኝ በቅድሚያ ዝች ላይ ሳመኝ። ዝች ላይ እንዴ ትያል ማዝ ከንፈሮት ላይ አዎ፣ በእኛ ባህል የናፈቀ ወዳጅ የሚስመው ከንፈር ላይ ነው አይደለም እንዴ ወንድም አለም። እንጃለሽ እህት አለም ሳምሪ ሳምሪ። ኔ ወደ ውጭ እንውጣ። ጥለኸኝም አትወጣም በህግ አምላክ አትጠጊ። ና ሳመኝ። እምቢ ሰማሽኝ። ቤት እሱን ታዩ እስቲ፣ ለእኔ ትንሽ ቡና ፊልኝ። ከመንገድ ነው የመጣሁት። አረ፣ ችግር የለውም ምሽት እያልማዝ ማዝጎች ወልቆ፣ ቶሎ በይ። ከፈለገስ ይሄድ። አትሄጂልኝ። የት ሄዳለሁ? ይልቅ አረፍ በል። ጭራሽ ሶፋ ላይ ተኛሽ። መሽቶ፣ እንደ ልጅነት አቅፈኝ እስከምተኛ ድረስ ጋደም እልበል ብዬ ነው። ትራስ ላምጣልህ? ጎሽ፣ ቶሎ በይ። የምኖርበትን ቤት ማን አሳየሽ? ለሕክምና መጥቼ ከዘመዶቼ ቤት ወደ ሆስፒታል ስመላለስ አንተን በአጋጣሚ ሳይህ አይኒን ማመን አቅቶኝ ተከተልኩ፣ ወደዚህ ቤት ስትገባየሁ። አሁን በህግ አምላክ አትረብሽኝ፣ ውጪልኝ። እዚሁ ከኖርንም አብረን፣ ከወጣንም አብረን። ይኸው ንጹት ራስ ነው። ናማ፣ ና፣ ጠገቤ፣ ቁጭ በል። አላደርገውማ፣ አልሞክረውማ። አንቺ ሰራተኛው ነኝ ያልሽኝ አላለችም፣ እባክሽ እንዴ አረ ፍቅረኛዬ ነው እኔ ያልኩት እትዬ አልማዝን ለማግባት አብሬያት ለመኖር የወሰንኩ እጮኛዬ ፍቅረኛዬ ሁለመናዬ ወዘተናት ይሁና እና ያለንስቲ እንዴት ሳቢ አንቺ እኛ ቤተሰቦቹ ካልተስማማን ጋብቻ ብሎ ነገር የለም እርምሽን አውጪ ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ሜሮን ጌትነት፣ ዮናስ ጌታቸውና ሳምራዊት በድሉ ነበሩ። ደራሲው ተስፋዬ ሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 20 ሳምንት ይቀጥላል።